በስመ አብ ወመንፈስ ቅዱስ ክርስቶስ ተንሥአ እሙታን አሰረ ሰይጣን ሰላም አሜን። እንግዲህ ንያ ስቶው ከዛሬው እስከ አምስተኛው ቀን ድረስ ክርስቶስ ተንሥአ እሙታን እያልን ትንሣኤውን እንድንኖር እንድናስብ በትንሣኤው ውስጥ እንድናል ይረዳል አምላካችን እግዚአብሔር ዛሬ ዘወትር ለዘላለም የተመሰገነ ይሁን። አ ካህናት አሁን በዚ በዚች ቅዱስ ያላችሁ አባቶች እናቶች ወንድሞች ሁላችሁ እንዴት አደራችሁ? እንኳን አደረሳችሁ ለዚህ ለታላቁ ለበዓለ ሀምሳ ለበዓለ መንፈስ ቅዱስ ቤተክርስቲያን በመንፈስ ቅዱስ ለጀመረችበት ራት ሁሉ አገልግሎት ሁሉ በመንፈስ ቅዱስ መለወጥ መፈር ለጀመረባት በዚችለት ሁላችንን እንኳን አደረሰን፣ እንኳን አደረሳችሁ። አሜን። ዛሬው በዚህ ርዕስ ነው ለመማማር የምንሞክረው ጭንቀት በተመለከተ መንስኤዎቹ እና መፍትሄዎቹ ምን ይሆኑ ሆኑ በሚል ነው በጣም መጠር አድርገን ለማየት እንሞክራለን። ማለት ጊዜያችን ያው ቅዳሴ ጊዜ ሄደት ከሆነ ከሁሉ አስቀድሞ መድኃኒታችን ኢየሱስ ክርስቶስ በጣም ካስተማረበት ጉዳይ አንዱ ስለመጨነቅ ነው። በጣም ጌታችን አትጨነቁ አስተብረዋል። አታስቡ አላለም፣ አትሽ አላለም፣ አትጨነቁ ግን ብሏል። ጭንቀት ጎጂ ስለሆነ ማሰብ ተገቢ ነው፣ መሥራት ተገቢ ነው፣ ትንሰራ ነው። መጨነቅን ከማሰብ ራሪ ቆር ቲንኪንግ ነው ወይም ነጌቲቭ ቲንኪንግ ነው መጨነቅ። ስለዚህ ጌታችን እንደዚያ ብሏል። ቅዱስ ጳውሎስም ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እዚህ ውስጥ ያሉት ነገሮች በደንብ እንዳያቸው በጣም መድኃኒት ሰብስታቸው ከሁሉ አስቀድመው ና ቅዱስ ጳውሎስ በነገር ሁሉ አለ። በከፊል አይደለም፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። አያችሁ፣ በማንኛው ጉዳይ ልመናችን የማስታወቅ በጸሎት መጠየቅ በየትኛው ጉዳይ ቢሆን ስጋዊ መንፈሳዊ ተብሎ አይለይም። አንዳንድ ገብተው የማይወጡ ችግሮች አሉ። እኛ ጋር ገብተው አልወጣ አቃሙት ነገሮች አሉ። ይህ ስጋዊ መንፈሳዊ ልዩነት ነው። ሰው አንድ ህይወት ላይ ያለው ከእግዚአብሔር ጋር የሚኖር ከሆነ ሁሉ ነገሩ መንፈሳዊ ነው። የእግዚአብሔር ሰው ከሆነ ሰው ከእግዚአብሔር ጋር ከኖረ ቢነግድም መንፈሳዊ ነው። ሲነግድ ስጋዊ፣ ቤተክርስቲያን ሲመጣ መንፈሳዊ ነው። ቢማርም ቢያስተምርም

አብርሃም ሲሰደድ እግዚአብሔር ነው። ሁሉም በሁሉም ነገር ሲራው እግዚአብሔር ነው። ልጅም ሲወር እግዚአብሔር ነው። በቃ እንደዛ ነው አንዱ ሰው እና ለዚህ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በሁሉ ጉዳይ የሚገጥመን ማንኛውም ጉዳይ የህይወታችን አካል ነው። ይሄ የስጋዊ ነው፣ ይመለከተዋል አይመለከተውም፣ የመጠጠ የሚባል ነገር ነው። ህይወታችን አንድ ህት ነው። ስለዚህ መድኃኒቱን ቅዱስ ጳውሎስ ነግሮናል። ግን መድኃኒቱን መጠቀሙ ቀላል አይደለም። በነገር ሁሉ በጸሎትና በምልጃ ሁሉ ነገር ለእግዚአብሔር በመንገድ አለመጨነቅ ቀላል አይደለም። እንደምንለው ቀላል አይደለም። በለው ቤተር ሴት ዛንደን ነው እንደዛንደን ይባለው ሲሉት ቀላል ለማድረግን ከባድ የሆነ ጉዳይ ነው። እንዲሁም በመጽሐፍ ቅዱስ በጣም ተደጋግሞ ከተነገሩት ከቃላት አንዱ ወይም ከፍ ያለው አትጨነቁ፣ አይዟችሁ የሚሉ ዳሜ ነገረ መለኮት ሊቃውንት በመቁጠር በመጽሐፍ ቅዱስ አትፍሩ አይዟቸሁ አትጨነቁ የሚሉትን ደምረው 365 ያክል ናቸው ይላሉ። እግዚአብሔር ለእያንዳንዱ ቀል የሚሆን መድኃኒት አስቀምጠልና ያም ትልቁ ፈተና ትልቁ በሽታ ጭንቀት ስለሆነ ታዲያ፣ ጭንቀት ምንድነው? ጭንቀት እንግዲህ ዲፕሬሽን ከሚለው ደረጃ እስኪደርስ ድረስ ወሪ ከመጨለቅ ከማሰብ ከአግዛይቲ ከስጋት ከሰቀቀት ጀምሮ ወደ ድንብርት ወደዛ ደረጃ እስኪደርስ ድረስ እንግዲህ ጭንቀት የምንለው ነገር አንድ የሆነ ሀሳብ ወይም አንድ ጉዳይ ሁለንተናችንን ስቅዝ አድርጎ ሲይዞ የሆነ ጉዳይ አላራምድ፣ አላላውስ ሲለን ህሊናችንን ማለ እግራችንን አይደለም ስንተኛ፣ ስንነቃ፣ ስንነሳ በጣም ጭንቅ ጥልብ ውጥር አድርጎ ልክ እንደሚያስጨንቅ ቁስልን ሊፈርጥ እንደተዘጋጀ ቁስል እየነዘነዘ እረፍት የሚነሳ ከዛም ደግሞ በሂደት ሐዘናችን ልክ የሌለው እስኪሆን ድረስ ሁሉ ነገር እስኪጠላ ድረስ ራሳችንን ኑሯችንን ሁሉ ዋጋ የሌለው እስኪመስለን ድረስ የሚደርስ ጉዳይ ሲሆን ጭንቀት ሊባል ይችላል። ስለዚህ ጭንቀት ተጨባጭ የሆነ መፍትሄ የሚሻ በጣም መሰረታዊ የሆነ ደዌ ሕማም ነው። ጭንቀት ዘርፈ ብዙ የሆነ ችግር ነው። በተለያየ መንገድ የሚመጣና ወደ ውስጥ ዘልቆ የሚገባረግ ደ ነው ማለት በአንድ ጉዳይ ብቻ የሚመጣ እና አመጣጡን ማወቅ እዛ ላይ የምንዘጋበት አይነት አለ። በተለያየ የመንገድ ሊመጣ የሚችል ነው። በምንገብታቸው በማንገብታቸው መንገዶች ሊመጣ የሚችል ጉዳይ ነው። ራይቲንግ ነው። ቅቤን የሆነ ነገርና ያሚያደርጉት ቀልጦ ወደ ውስጥ ይገባል። ሰርስ ነው፣ ሰርሳሪ ነው። ሲገ በብዙ መንገድ ሊመጣ ይችላል። በየትኛውም አይነት ህይወት ውስጥ ብንኖር በየትኛውም ክልል ብንሆን ሊገርመን የሚችል ችግር ነው። ወጣት ስለሆን ወይ ሽማግሌ ስለሆን ወይ መካከለኛ ስላለን የሚመጣ ወይ የሚቀር አይነት አለ የትኛውም ጋ ሊደርስ የሚችል በየትኛውም የአኗኗር ሁኔታ በሀብትም በእጥረትም ብንኖር በጤናም ብንኖር በደዌም ብንኖር ሊገጥ ሊመጣ የሚችል የህይወት አካል ነው ጭንቀት። ቤተክርስቲያን ስለመጣል ስላስቀደስን ስጋውን ስለምንቀበል ብቻ ከጭንቀት ነፃ መሆን አይነት አይደለም። የትኛውም ህይወት የሚያንኳኳ በየትኛውም የህይወት ገጽታ ውስጥ ሊኖር የሚችል ከባድ ፈተናት እንደዚሁ ጭንቀት ጥቁርና ነጭ የሆነ ነገር አለ ማለት፣ እገሌ ያለበት እገሌ የሌለበት ተብሎ የሚፈረጃ አለ። ደረጃው ሲበዛ ነው። ደረጃው ሊበዛ ሊያስያ የዶዜድ የመጠን ጉዳይ ነው እንጂ ትንሽ የሚሆን የሌለበት ሰው አለ ማለት በጣም አስቸጋሪ ነው። ሰዎች እስከሆነ ድረስ እናስባለን። ከልክ ሲያልፍ ነው፣ በጣም ሲበዛ ነው ዲፕሬሽን ጭንቀት አይነት የሚሆነው ጭንቀት ሀብታም በመሆን ባለመሆን የኑሮ ሁኔታዎች በመሟላት አለመሟላታቸው የሚመጣ ወይም የሚቀር አይደለም። እንግዲህ እንደሚነገረው አሜሪካ ቢያንስ እስካሁን ባለው ሁኔታ በኢኮኖሚ ከፍት ያለው በፐርንፓቴ ነው ሳይሆን በአጠቃላይ በግሮስ ፕሮዳክት ማለት ነው ከፍተኛ ኢኮኖሚ ባለው ዩናይት ስቴትስ አሜሪካ ነች። እንግዲህ

ከአውሮፓ ዩኒየን እዚህ አውሮፓ ሁን እስከ ትናንሽ ሀገር ስለሆኑ እንዴት ተነጻት ነው እንዳትሉ፣ ከኢትዮጵያ ዩኒየንም ማለት ነው። እና ምን ማለት ነው? ሀብት በራሱ ወይም በኢኮኖሚ በመሳሰለው መሻ በራሱ ድብርት ላይ ያስቀረው ከድብርት ነጻ ያደርግም። ባለፉት ሀያ ዓመታት ውስጥ የጭንቀት መድኃኒት ተጠቃሚዎች በአራት እጥፍ ጨምሯል። ግን የሰው ኑሮ እየተሻሻለ ሳይንስ ቴክኖሎጂ የመሳሰ እየተሻሻለ የተቻቻለ መጣት ታወቃለ። በመጣ ያለ መጣ ቢሆን ግን በዛ ልክ ጭንቀት ጨመረጃ አልቀረሰም። እና ጭንቀት በአራት ማለት አራት ጥር ነው የጨመሩ በአማካይ ውላጆቻቸው የሚጨነቁ ልጆች ወላጆቻቸው ከማይጨነቁ ልጆች ይል ከሶስት እስከ ስድስት ጊዜ በጭንቀት መጠቃት እድላላቸው። እና ጭንቀት ሌላው ጠባይ ተላላፊ ነው፣ ተዛማሽ ነው፣ ተወራራሽ ነው፣ ኮንታይጀስ ነው። የሚተላለፈው ግን እንደ ሌላ በሽታ በትንፋሽ ወይም በቫይረስ በባክቴሪያ አለለም፣ በተጽዕኖ ነው። ለምሳሌ ወላጆቻቸው ሲጨነቁ የሚያዩ ልጆች በአብዛኛው እነሱን ጭንቀቱን የመውረስ ስጋት አለባቸው። ከሰው እስከ ስድስት ጥፍ ያክል ወላጆቻቸው የሚጨነቁ ልጆች ከማይጨነቁ ወላጆች ልጆች ይልቅ ጭንቀትን የመውረስ እድል አላቸው። እንዲሁም እያንዳንዱ ሰው አንድ የተደበረ ሰው ሶስት ሌሎች ሰዎችን ሊያስደብሩ ወይም ድብርቱን ዲፕሬሽኑ ዲፕሬሽን ሊያጋባቸው እና ማህበራዊ ሰዎች ፍጥረታት ስለሆነ አንድ ሰው እሱ ከተጨነቀ እሱ ከተደበረ እሱ ለየት ያለው እይታ በሙሉ በዲፕሬሽን በመለመሉ መንፈስ ከሆነ ያ መንፈስ ለሌሎች ሶስት ሰዎችን ሊያጋባ ይችላል። ስለዚህ በራሳችን ብቻ የተገደበ ማለት ነው። ዲፕሬሽን ኮንታጅስ ነው፣ ተላላፊ የሆነ ነገር መንስኤዎቹ ምንድናቸው የሚለውን ስንመለከት እስካሁን ባለሙያዎቹ አደረግነው በሚሉ ጥናት መሰረት በትክክል መንስኤው ይሄ ነው ተብሎ አይታወቅም ይላል። የተለያዩ እን እንዲባሉ የሚችሉ ነገሮች በትክክል ግን ይ ይሄ ነው መንገዱ፣ ምክንያቱም ይሄ ነው ተብሎ በእርግጠኝነት የሚታወቅ ነገረ እንዲህ ሊሆን ይችላል ከዚህ የመጣ ሊሆን ይችላል ተብሎ ይገመታል እንጂ በትክክል ይሄ ነው ተብሎ ጥፍት ልይት ብሎ የሚታወቅ ነገር አይደለም። እስካሁን ድረስ ማን ቢሆን በትክክል ምክንያቱ ይሄ ነው ማለት አልተቻለም። የተለያዩ ኬሚካል ዲሶርደሮች እንደዚህ እንደዚህ የሚባሉ ነገሮች ቢኖሩ በትክክል ግን ናሽናል ኢንስቲቱሽን የአሜሪካው ይመስለኛል ምን ብሏል? ዘ ኬሚካል ዛት ዘ ብሬን ሴልስ ዩዝ ቱ ትራንስሚት ትራንስሚተርስ አውት ኦፍ ባላንስ ዊዝ ሬስፔክት ቱ ዲፕሬሽን በት ኢት ሃዝ ቢን ዲፊካልት ቱ ፕሮሰስ ዲፕሬሽን ያለባቸው ሰዎች እነዚህ መልእክት አስተላላፊዎቹ ቢሮ ትራንስሚተርስ ነሮች የሚሏቸው እነዛ ነገሮች ኬሚካል ያላቸው ኬሚካላዊ ይዘት ትንሽ አለመመጣጠን መዘበራረቅ አለው። በእርግጥ ግን የጭንቀት ምክንያቱ ይህ ላይሆን ማረጋገጥ አይቻልም። ለምትክል ምክንያቱ ይሄ ነው ብሎ ለመወሰን ወይም ለማወቅ እስከ ማልተቻለ ወደ ጭንቀት የሚወስዱ ብዙ ነገሮች ግን የሚገመቱ እንዲህ እንዲህ ሊሆን ይችላሉ ተብለው ከልድም ከጥራትም የሚታሰሩ ነገሮች ግን አሉ። እንግዲህ አስተዳደግ አንዱ ምክንያት ነው። በተለይ በአስተዳደጋችን ያለህበት ሁኔታ የደረሰበት ነገር በኋላ ካገኝ በኋላ ለሚኖረው ሕይወት ትልቅ ትልቅ ሚና አለው እና በተለይ በአስተዳደግ ጊዜ በትራውማቲክ በሆነ ጥሩ ባለሆነ ሁኔታ ያለፉ ሰዎች በኋላ ምክንያቱም በልጅነታቸው ስለነበረ ውስጣቸው ይደበቅና ሳያውቁት ለጭንቀት ይጋለጣሉ። ግን ዋናው ጉዳዩ ራሱ የደረሰባቸው ነገር ሳይሆን ለዛ ለደረሰባቸው ነገር የሚሰጡት ትርጓሚ ነው። አትሪቢሽን እንዲሆነው እንዲ ነው እንዲሆነው እያለ ከዛ በኋላ ነገሮች ሁሉ በዛ እያባዛ በጣም በጣም እያ በጣም እየሰቀል በጣም ከረድ እያደረገ ነው የምናየ ከሆነ ህይወታችን እየተወሳሰበ በቀላሉ ካታ ማጣ ውስጥ እየገባ ግን ሄድ ይችላለን። እና እንደዚህ ያሉ በአስተዳደግ በምን የሚደርሱ ነገሮች ከወላጆች ደግሞ የሚወረሱ ጭንቀቶች፣ ቅድም እንዳለው ቀጥታ ከወላጅ በዲኤንኤ አይወረስም ጭንቀት ዲፕሬሽን፣ ዲኤንኤ የለም እንደሚሉት። ግን ወላጆች ማ ልጆች ወላጆቻቸው የተጨነቁ እያዩ ካደጉ እነሱ ተጨናቂዎች የመሆናቸው ግን በጣም ከፍ ያለው ቅዱዳ ሳላት እና የወላጆች አመክነት በጣም ትንቅ ነው። ማለት ወላጆች የሚያስጨንቃቸው ነገር ደስ የማያሰኛቸው ነገር ቢኖሩ እንኳን ቢያንስ ለልጆቻቸው ላቸው ደግሞ ማሰላለባቸው ማለት ነው። አለዚያ ለልጆቻቸው ፋታውቁት ጭንቀትን ዲፕሬሽንን ታውሳቸው ነው ልታውሳቸው ትችላላችሁ። ነሳ ይወረሳ ባት አለ የመወረስ እድሉ ግን ከፍ ያለ

በሁለት <Sess> ሺህ ሃያ ይሆናል የተባለው ፈጥሮ በሁለት ሺህ አስራ ሦስት ሁለተኛ ደረጃ ላይ ሆኗል። ሁለተኛው በመላ ዓለም የሰው ልጆች የጭንቀትና የችግር መንስኤው ዲፕሬሽን ጭንቀት ሆኗል። በጣም ፈጥኖ ማለት ነው። በሁለት ሺህ አስራ አምስት ደግሞ ቁጥር አንድ ችግር ሆኗል። እና አሁን በዓለም ላይ በተለይ በዚህ በኢኮኖሚ በምን ሻል ብለዋል በሚባሉት ሀገሮች እንግዲህ ይህቺን ያለንባትን ሀገር ጨምሮ ትልቁ የሰው ልጆች ችግር አሁን ጭንቀት ነው። ከካንሰር በላይ በጣም ሰው ጭንቅ እያስጨነቃቸው ያለ ዲፕሬሽን። ታዲያ መስዎችን ሚናቸው ግ አንዱ ኃጢአት ነው። ዞሮ ዞሮ ከፍ ያለ አንዱ ትልቁ ጉዳይ ሰው ለጭንቀት የሚዳርገው ኃጢአት ነው። ኃጢአት ማለት አቅጣጫውን የሳተ ሕይወት። ሰው ኃጢአትን ከወደደና በት ቢኖር ከሆነ በተለያየ መንገድ ራሱን ለመደበቅ፣ ለመሰወር፣ ለማታለል ቢሞክር ከመጨነቅ መጻ እና የሚያስጨንቀን ጉዳይ ካለ የእንግዲና ጥፋተኝነት ካለ የትም ብንሄድ ምንም ብናደርግ የትም ውስጥ ልንደበቅ ብንሞክር ያ ኃጢአት ያሳድደናል። ሰው ከራስ ወዴት ይሰደዳል? ከሌላ ነገር መሸሽ አገር መቀየር ይቻላል። ከራስ ግን ሰው ወዴት ይሸሻል? ወዴት ይሰደዳል? ስለዚህ ትልቁ በጣም ትልቁና ዋናው የጭንቀት መነሻ ወይም ምክንያት የጭንቀት መፈልፈያ ማዘር ኃጢአት ነው። ፊልጵስዩስ አራት ሰባት ላይ አእምሮን ሁሉ የሚያልፈው ሰላም ብሎ የተናገረው ያ አይምኖም ከመረዳት ሰላ ያሳጣ ሰላምን ይረብሻል። ደምው ኢሳይያስ ላይ ምን ይላል? ለክፉዎች ሰላም የላቸውም ይላል አምላክ። ክፉ ሰው ሰላም የለም ሰላም በአገኘ በት የሀጢያቱ ከውስጥ ነው ይረብሻዋል። ብዙ ነስ ያጠፉ ብዙ ወንጀል የሚፈጽሙ ሰዎች እኮ ፖሊስ ሳያገኛቸው እራሳቸውን አሳልፈው የሚሰጡ ብዙዎች አሉ። ያን ያ ማሳደሩ ይከተል ይታገሱት አልቻሉ። በቃ የመጣው ብዙዎች ናቸው። እረፍት የሚሰጣት ሀገር የለም። ትልቁ የጭንቀት ምክንያት በጣም ትልቁ ኃጢአት ቀየን ወንድሙን ከገደለ በኋላ እረፍት አልነበረውም። በቀረው ዘመኑ ሲቀረበት ነው ያልኳሽ የወንድ ንደን የሚበቀመው ሰው ያለ ቀያን መላ ዘመን ነው የኖረው። መጨረሻ ልክ እሱ በተባለው በድንጋይ የተገደለው እና ኑሮ ሁሉ የጭንቀት ነበር የስደት ነበር። እግዚአብሔር ቃየንን ቶሎ ያልገደለው እንዲህ ባለ ሁኔታ እንዲሰቃ ግን በዚህ

ነፍስ እጅግ ተጨነቀ እንደ ኃጢአት እጅግ የሚያስጨንቀቀበ፣ ምክንያቱም ሰው ከእግዚአብሔር ጋር ተጣልቶ ወዴት ይደርሳል? ኃጢአት ከእግዚአብሔር ከሰው ጋር የሚሆን ጠብ ስለሆነ እግዚአብሔር ጋር ተጣልቶ ሰው ጋር ተጣልቶ ከማን ጋር ይኖራል? እንዲህ ያለው ኖሮ ምን ኖሮ ነው? ሰው ከእግዚአብሔር ጋር ተጣልቶ ከሰው ጋር ተጣልቶ እንዴት ያለ ኑሮ ነው የሚኖረው ኑሮ እና አንዱ ትልቁ የጭንቀት ምክንያት ኃጢአት ነው። ሌላው የጭንቀት ምክንያት ለህይወትና ለደስታ የሚሰጥ የተሳሳተ ትርጉም ነው። ህይወትን በተሳሳተ መነጽር ማየት፣ በተሳሳተ መለኪያ መለካት ህይወትን ያበላሻል፣ ያበሳክላል። ምክንያቱም ደስታ ብለን ወይም መልካም ነገር ብለን እኛ የገመት ነው ወይም የሰጠነው ነው ነገር የተሳሳተ ስለሆነ ያ የተሳሳተ ነገር ደግሞ ብዙ ጊዜ ስለማየው ስህተትም ስለሆነ ቢሆንም እርካታን ደስታን ስለማይሰጥ የምንኖርበትን ወይ የምንከተለውን ኢላማ ስለማናውቀው ጊዜ ጥላ መከተል ይወና የማይደረሱበት ህይወት ይሆናል ሄር ካሪያሰናና ወደ ዲፕሬሽን፣ ወደ ብስጭት፣ ከዛ ወደ ድብርት እና ወደ ጭንቀት ይወስደናል። ስለዚህ ደስታን ህይወትን በተሳሳተ መንገድ መተርጎም ህይወትን ደስታን ከገንዘብ አገኛለሁ ብሎ ማሰብ ገንዘብ አካ በጣም አ ደስ ህይወት እኖራለሁ አይነት ብሎ ማሰብ ሞኝነት ነው። ገንዘቡ ላይ ይችላል ቢገኝም ደግሞ ገንዘቡ ደስታ አይሰጥም። ገንዘብ እንደሚባለው ዲሳቲስፋየር ነው ማለት ነው ማለት ማለት ሲኖር እርካታ የማያመጣ ሲታጣ ግን የሚያበሳጭ ማለት ነው። ቢኖርም ጥሩ ነው። የሚያስፈልገን እቃ ይገዛል። ግን ደስታን ግን አይመጣም። ከተወሰነ በኋላ በቃ በዛ ደስታ ማምጣት መደሰት እናቀማለን እንደ የተወሰነ ጊዜ ያክል ነው ያስደስተ። ስለዚህ ነው አያስደስትም፣ ሲታጣ ግን ያጎላል። ገንዘብ አቡዳይ ነው ሲታጣ እንጂ እርካታ ደስታን አይመጣም። ስለዚህ እርካታ ደስታ ሕይወትን ትርጉምን በገንዘብ በስልጣን ለራሶና ማምሮ በመታየት እንዲህ ባለ ነገር አገኛለሁ ላይ ያሰረሰው በዚህ ስለማይገኝ በኋላ ህይወቱ ደስታ የሌለው እርካታ የሌለው የሌለበታል ዲሳቲስፋይ ነው የሚሆነ እና ይ ሲጨመር ሲጨመር ደከምኩ ገንዘቡንም አገኘው ትዳሩንም አገኘው ይህንንም አገኘው ሰዋት ለእኔ ምንድን ነው ጠቢ ያለው ነገር ብሎ ህይወቱ ትርጉም ያጣ ያወዘታል። ግን ከጥንቱኑ ደስታ በዚህ በተሳሳተ መንገድ ህይወትን በተሳሳተ መንገድ ተርጉመ ነው ስለነበረ ነው እና አንዱ ለብስጭት የሚዳረገው ደስታ ህይወት ትርጉም የት እንዳለ መጀመሪያ በተሳሳተ መንገድ መገመትና በተሳሳተ አቅጣጫ ከመሄድ የሚመጣ ሌላው በህይወታችን ውስጥ የምንፈልጋቸው ነገሮች አለማግኘት ነው። በጣም የተመኘነው ነገር ሲገኝ ብዙ ላይ ያስደስት ይችላል፣ ሲታጣም በጣም ፈተና ያ ስለዚህ ህይወታችን ውስጥ ያልተሟሉ የጎደሉ የምንላቸው ነገሮች ለብስጭት እና ለጥቅም ቢዳሩ ነገሮች ናቸው። ስራ ሊሆን ይችላል ሊሆን ይችላል ጤና፣ በተለይ ውስጣችን ስንመኛ የነበረ ነገር ግን ያ በጣም ታይም ቦምብ ነው የሚሆነው ሆነ ጊዜ በሆነ አጋጣሚ ይፈነዳ ወይ፣ በብስጭት በሆነ ነገር ይፈነዳ እና በጣም ብዙ ጉዳት በእኛም ላይ ሊያደርስ ይችላል። እንዲህ በጣም የታመቀ ውስጥ ያለ እሳት ነው። አዲስ ነገር አለ፣ ግን መውጫ ቀዳዳ ሲያገኝ ይወጣል። እንደዛ አይነት በጣም ሳት የታመቀ ሱፐር ኢጎ ካለ በጣም በሆነ ጊዜ ከፍ ያለ ሐዘን፣ ብስጭት ላይ ከዛ ደግሞ ወደ ሞት ፈውሳ ሆኑ ሊያደርሰን ይችላል። ሌላው ባለፈ ሕይወታችን የገጠሙ ችግሮች ቅድም እንዳነሳሁት በልጅነታችን በተለይ ማስተዳደጋችን የደረሱብን ነገሮች ትውስታ፣ የመከዳት ስሜት ጠባሳ ጥለውብን ያለ ፍሰቶች ብዙ ጊዜ እንደውም እንዲያሉ ነገሮች በጣም የቆዩ ስለሆኑ ሳናቃቸው በተለያየ መንገድ ብቅ እያሉ ምንነታቸውን በማንጨበጥበት ሁኔታ እያበሳጩ የህዳችነ ረፍት ሊነሱ ይችላሉ። ከመጠን በላይ ማሰብ ሌላው የጭንቀት ምክንያት ነው። በአንድ ጉዳይ ላይ ከመጠን በላይ ማሰብ በጣም አስቸጋሪ ነው። ሪሰርች ከሆነ ምርምር ከሆነ ጥሩ ነው። ጥናት ምርምር፣ በዚያ በሚጠቅም መንገድ ማሰቡ ጥሩ ነው። ግን በሁሉም ነገር ላይ በተለይ በሆነ ባልሆነው ከመጠን በላይ ማሰብ ጥሩ አይደለም።

አንዱ ነገር እያለ ከሄደ ይህ ጭንቀት ነው የሚፈጥርብህ። ደግሞ ሰይጣን አስመስሎ ያሳየናል። ልክ ነን እያለ የሆነ ነገር አይጠፋም ነገር ስለዚህ አንዱ ነገር አንዱ ጭንቀት የሚያመጣ በሀሳብ ባሉ ስትል የሚያደርገን ሰው ለሚለው ነገር ሁሉ ለጭንቀት የሚያጋልጠው ነገር ሌሎች ስለሚሉ ነገር አብዝተው መጨለቅ ነው። ይሁንታ ሰው ላግኝ፣ ይሁንታ እኔ ብቻ። ግን ደግሞ ከመጠን በላይ ካለነ ሰው የሚለው ደግሞ አያጣ። ሰው እንዲህ ይለኛል እንዲህ ብለን ተጨቀን ከሆነ ደግሞ ሰው የሚለው ላይጠፋ፣ ጭንቀቱ ነው የሚተርፈል። ሰው ለሚለው ማሰብ ተገቢ ነው። ከመጠን በላይ ደግሞ ተጨንቆ ራስን እስከመጥላት ራስን እስከመዛት ድረስ አይገባም። አባት እና ልጁ አህያ ነው በቅሎም አባትየው ጋልቦ የሚባል ተረት አለ። ሆኖ ሊሆን ይችላል አባትየው ጋልቦ ልጅዮው በቅሎም እየሳበ ሲሄድ የሆኑ አካባቢ ሰዎች ምን ዓይነት ጨካኝ አባት ነው? ልጁን በግሉ እያሳበ አባትየው እየሳበ ልጅዮውን አስጋለ

ሰው ዲዲ ይችላል እያል ከሆነ ከመጠን በላይ ተጨንቀ ተጨንቀ ምን ሆነው ሙሉ እናጣችላለን። ምን ሆነ ሙሉ እናጣችላለን። እና ይሉታንም ሰውን ማሰብን በመጠን በአግባብ ማድረግ ተገቢ ነው። ሌላው ጨለምተኛ የሆነ ሃሳብ ነው ለጭንቀት የሚጋልጠው ፔሲሚዝም፣ የሆነ ነገር ኮሽ ሲል አይ ድሮም ፈርቼ ነበር የሚል አይነት ነው።

በበጎ ማሰብ ጥሩ ነው። በጣም ሃይፐር ኦፕቲሚስት መሆኑ ተገቢያ፣ ምክንያቱ ነገር በኛ ኦፕቲሚዝም ወይም በጎ ታ አይለወጥም። በጣም ደግሞ ጨለምተኛ ጨለማ ጨለማ ብቻ ክፉ ክፉ ብቻ ማየት ተገቢያ፣ አለ ምክንያታዊ ሪያሊስቲክ እንደ ሚባለው አግባሉ ከእውነታ የአልተፋፍት አይነት እንዲሆን ማድረግ ተገቢ ነው። እና ፔሲሚዝም ነው አንዱ ለጭንቀት የሚያጋልጠው ጨለማ ጨለማ ብቻ ሚታይ፣ እንዲ አይነት ሰዎች አሉ። እንዲሁ ከነገር ሁሉ ገና ገና በቃ ክፉ ክፉ የሚታይ ሰው ሲባል ከጀርባው የሆነ ተንኮል ይኖራል። የሆነ ነገር ሲጀምር ከጀርባ ችግሩ፣ ለምሳሌ ባልና ሚስት ሲጋቡ የሆነ ገና ወደፊት ሊፋቱ ሊጣሉ እንደሚችል ገና ችግር ይታያቸዋል። ዛሬ ከብዙ ምክንያት የመጣ ሊሆን ይችላል፣ ግን ለጭንቀት ያጋብጣል። በሁሉ ነገሮች ጨለማ ማየት ነው። ሲመጣ ከመጣ እኮ ሲመጣ መጋፈጥ ይቻላል። ገና ላልመጣ ችግር ዛሬ ነው ሚጨንቃ አይመጣም የሚችል ነገር። ሌላ አስተዳደጋችን ነው። ቅድም ዳነሳሁት፣ ስለ ራሳችን ስለ ህይወት ስለ ሌሎች ትክክል ያልሆነ ነገር ሲነገረን አርገንከ ነበረ። በቤተሰብ ያየ ነው። በእናት ባባት ያየ ናቸው። ጥሩ ያልሆኑ የመከባበር የመፋቀር ነገሮች ያነብሩበት ቤተሰብ ውስጥ ካደግን እንደዚህ አይነት ነገሮች ያው ስናድግ ለጭንቀት አስተዋጽኦ ማድረጋቸው አይቀርም። እየሰማን ያደግነው እና በተግባሪ የምናየው ዓለም በተጋቸውበት ቁጥር በውስጣችን ሰላም ማጣት ይፈጥራሉ። በተለይ ቤተሰብ ልጆቹን ሲያሳድግ ዓለምን በአግባቡ እንዲያውቁት ማድረግ አንዱ በሌላ መንገድ ለመንሳት እንደሞከርኩት በዓለሙ የሌለን ዝም ብለን ቁሳቁስም እየሰጠን ብናሳድጋቸው ዓለም እንደዛ ስለማይሆን ችግር ነው። ደግሞ በጥረትና በችግር ማሳደግ ተገቢ አይደለም። በአግባቡ በትክክል አለም የሆነውን እየተረዱ እያሉ በሚያደርጉ ሁኔታ ማድረግ ተገቢ ነው። አለዛ ልጆቹ ቤት ውስጥ ያደጉበት ሁኔታና አለሙ የሚጠብቃቸው በጣም የተለያየ ሲሆን ጭንቀት ውስጥ ይገባል። ምኑ ነው ምኖሩ እንዴት ብዬ ነው ምኖረው በዚህ አለም ውስጥ የሚል በጣም አልችልምና እንዴት ብዬ እኖራለሁ የሚል ከፍ ያለ ጭንቀት ይገባቸው። ሌላው ከእውነታው የራቀ ነገር መጠበቅ ነው፣ አንሪያሊስቲክ ኤክስፔክቴሽን። ከሰው የምንጠብቀው ከአለሙ የምንጠብቀው ነገር በጣም የተጋነነ ከሆነ እንጎዳለን። ኤክስፔክቴሽን በጣም በጣም ትልቅ ጉዳይ ነው። ከአንድ ነገር የሚኖረው ሳቲስፋክሽን ሳቲስፋክሽን ኤክስፔክቴሽን ከአንድ ሰው የገዘበ ነገር ከጠበቅ ምንም ትልቅ ሊያደርግልን ብዙ አንረካም። ምንም አንጠብቀው ሰው ግን ትንሽ ነገር ሊያስደስተን ይችላል። ምክንያቱ ምንም አንጠብቅም እና የምንጠብቀው ነገር በሕይወት ላይ የሚገጥሙ ነገሮች የምናይበትን መሰብ በጣም በጣም ይወስል። ለዚ ኤክስፔክቴሽኖች በጣም የተጋነኑ በው የምንጠበቃቸው ነገሮች ለጭንቀት ይጋለጡ ይችላሉ። ያለንበት የኑሮ ሁኔታ ይህና የመሳሰሉ ምክንያቶች ለጭንቀት ሊያጋልጡ ይችላሉ። ለዛ ላይ ቀጣዩ ምግብ የሰጠው ካደረሰብ ቀጣይ ሳምንትን እንቀጥላለን። ቃሉን ያሰማልን፣ እኛም የሰማነውን ኑሯችን ላይ ያሳድርብን እና ቅዳሴ ኖረና ያው ጾም ነው